እሺ እንግዲህ ተመልካቾቻችን የሚቶ ወረዳ ዋና አስተዳዳሪ አቶ ከድር መሀመድን በቀደም ቆሞ የነበረውን የአስኳልት ፕሮጀክት ማስጀመሪያው እውነት ላይ አግኝተናቸው ነበረ። እንግዲህ ሚሴጅ አስተላልፈዋል የዛ ቀን መልእክት አስተላልፈውልናል። አሁንም እንግዲህ በከተማ ክልል ውስጥ ይህ የአስኳልት ፕሮጀክት ስራ የጠረጋ ስራ ጀምሯል። የሚያስተላልፉት መልእክት ይኖራል። እሳቸውን አግኝተናል። በቅድሚያ እጅግ አድርገን እናመሰግናለን። አቶ ከድር መሀመድ፣ አመሰግናለሁ። እንግዲህ ያው ዛሬ የኪቢሽ ወይም የኪቢሽ ፕሮጀክት የያዘው የቡልቡላ ላጌ ሚቶ ፕሮጀክት ያው ዛሬ ሚቶ ከተማ ደርሷል ማለት ነው። የጠረጋ ስራውን በመጀመሪያ ማህበረሰባችን በጣም ማመስገን እፈልጋለሁ። በከፍተኛ ተነሳሽነት፣ በከፍተኛ ወኔ፣ ካሳ ሳይከፈለው ንብረቱን አስወግዶ ቤቱን አፍርሶ በዚህ ዝግጅት በደማቅ ሁኔታ ሰው ወጥቶ አቀባበል እያደረገ ያለው እንግዲህ አሁን የመጀመሪያ ጠረጋ ስራቸውን ከቆመበት አንስተው አሁን ሚቶ ከተማ ገብተዋል። ዛሬ ያው ደስ የሚል እንቅስቃሴ ነው ያለው። እንደምታዩት የዳሉቻ አደባባይ ደርሷል ማለት ነው። በዚህ ያው ማህበረሰቤ እንዳደረገው ድጋፍ በሙሉ በጣም አመሰግናለሁ። ይሄ አላባ ወረዳ ላይ አላባ ድጆይራ ወረዳ ላይ ያሉ እዚህ አዋሳኝ ቀበሌዎች ማሳቸውን የዘሩትን በቆላ ሁላ አንስተው በተነሳሽነት ቤታቸውን አፍርሰው የነሱን ምዝጋና በደንብ ይገባቸዋል። እነሱን ማመዝገብ ፈልጋለሁ። ዛሬ ያው ደስ የሚል ፕሮግሬስ ላይ ነው ያለው። አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን። ገና ተመልካቾቻችን እንግዲህ የዛሬ ሁነት እጅግ አስደሳች ሁነት ነው። የሚቶ ወረዳ ህዝብ በእውነት ለረጅም ጊዜ በጉጉት ሲጠብቀው የነበረው የከተማውን እድገት በቀጣይ አመታት ውስጥ ከፍ ሊያደርግ የሚችል ብዙ ድሎችን ሊፈጥር የሚችል ትልቅ ፕሮጀክት ነው ከቆመበት እንዲቀጥል የተደረገው እና ዛሬ ደግሞ በገጠር ክልል ሲያከናውን የነበረውን የጠረጋ ስራ በከተማ ክልል ውስጥ ገብቶ የጀመረበት በዚህ ደግሞ እንደሚቶ ወረዳ አስተዳደር ይህ ፕሮጀክት እንዲቀጥል ከፍተኛ ጥረት የተደረገበት ከአዋሳኝ ወረዳዎች ጋር በተለይ ከሚቶ ድጆ ወረዳ ጋር ሰፊ ውይይት በማድረግ ፕሮጀክቱ በተለይ ለኦሮሚያ ለአላባና ለስንጤ ህዝብ ከፍተኛ ጥቅም ያለው መሆኑን ከግምት በማስገባት ውይይት ተደርጎ እንዲቀጥል የተደረገበት ሂደት ያለ መሆኑን ተመልክተናል። ዛሬ ደግሞ ይህ ፕሮጀክት በይፋ በከተማ ክልል ውስጥ ገብቶ እንዲቀጥል ተደርጓል። ለመላው የወረዳችን ህዝብ እንኳን ደስ አላችሁ ለማለት እንወዳለን። እንዲሁ ለአጎራባች ወረዳ ህዝብ፣ ለወይራ ልጅ ወረዳ ህዝብ እንዲሁ ከፍ ያለ ምስጋና ለማቅረብ እንወዳለን። ፕሮጀክቱ ሲቀጥል ድረስ ህዝባችን ድጋፉን አጠናክሮ እንዲቀጥል መልእክታችን ነው።